ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተ ወልድ ነኝ። ወደ ዜናዎች ከማለፊ በፊት በቅድሚያ እንደ መግቢያ ዕድሜ የሀገርን ጸጥታ ማስጠበቅ ሳይችል በውሸት ፕሮፓጋንዳ እየተጓዘ ያለው ብልጽግና፣ ይሁንና የሾፌሮች እገታና የባለሀብቶች ኪሳራ አሁንም ተባብሰው ቀጥሏል። እንደምትመለከቱት ነዳጅ በጠፋበት ሁኔታ ነዳጅ የጫነ ቦቴ በጥይት ተበሳስቶ ነዳጁ እየፈሰሰ ሲሆን የአካባቢው ማህበረሰብም ባገኘው ዕቃ የድርሻውን ለመውሰድ እየተሻማ ይታያል። የዚህ አይነት ወንጀል እስከ ቅርብ ጊዜ ድረስ በታጣቂዎችና በሽፍታዎች ብቻ እንደሚፈጸም ሲነገር የቆየ ሲሆን በቅርቡ ግን በጎንደር ዙሪያ የአንድ ወረዳ አስተዳዳሪ ከሌሎች የበላይ ሹመኞች ጋር በመመሳጠር መኪና ሲያሳግቱ በቁጥጥር ስር እንደዋሉ መዘገቡ ይታወሳል። የገበያ ግርግር ለሌባ ይመቻል እንዲሉ ግጭትና ጦርነት በነገሰበት ሁኔታ የዚህ አይነት ሕገወጥነት፣ ስርዓት አልበኝነትና ውንብድና መንሰራፋቱ የሚጠበቅ ነው። በሁሉም ወገን ያለው ኃይል እኔን አይሉኝም የሚል እሳቤ ስለሚያዳብር ውንብድና የሰርክ ልማድ ይሆናል። ያም ተባለ ይህ ማንም ይፈጽመው ማን ለእንዲህ ያለው ውጥንቅጥና የሀገር ሀብት ውድመት ዋነኛ ተጠያቂው ሀገር ማስተዳደርና ጸጥታ ማስጠበቅ ያቃተው አቅመ ደካማው የብልጽግና አገዛዝ ነው። ሌላ አንድን ጨምር በውሸት ፕሮፓጋንዳ ሀገር እየመራ የመሰለው ብልጽግናና ሚዲያዎቹ በትናንትና ዕለት የቀጠፉትን ወይም በአደባባይ የዋሹትን አንዲት ነገር እንመልከት። የኤቲቪ ወይም የብልጽግና ቅጥፈትና ቅሌት አሁንም ቀጥሏል። ይህ በመጀመሪያው ፎቶ ላይ ባለው የኤቲቪ ዜና ላይ ያለው የተከበበው ምስል እንደምትመለከቱት በሁለተኛው ምስል ላይ ከምታዩት ከአይኤፍኤል ሳይንስ ድረገጽ ላይ የተወሰደ ነው። ኢቲቪ ይህንን ፎቶ ለጥፎ የሰራውን ዜና ተመልከቱት። የክልሉን የተፈጥሮ ሀብት በአግባቡ በመጠቀም ስርዓተ ምግብን ማሻሻል ይገባል ሲሉ ርዕሰ መስተዳድር ወይዘሮ አለሚቱ ሞር ተናገሩ ይላል። ልክ በጋምቤላ ክልል ያለ ምግብ በማስመሰል ማለት ነው። የጋምቤላ ክልል ርዕሰ መስተዳድር ተናገሩ ብለው ይህንን ፎቶ ከአይኤፍኤል ሳይንስ ድረገጽ ላይ የወሰደውን ፎቶ ልክ ኢትዮጵያ ውስጥ አስመስለው ኢቲቪ ሰራው። አይኤፍኤል ሳይንስ ማለት መቀመጫውን በዩናይትድ ኪንግደም ወይም እንግሊዝ ያደረገ በተለየ መልኩ በፉድ ኒውትሪሽን ላይ ሳይንሳዊ ጽሁፎችን የሚያጋራ ታዋቂ ድረገጽ ነው። ሕዝቡ የሚቀምሰው ባጣበትና ለብዙሃኑ ሕዝብ በልቶ ማደር ትግል በሆነበት ሀገር መንግስት ነኝ በሚል አካል በተደጋጋሚ እንዲህ ያለ ተራ ቅጥፈትና ቅሌት ማሰራጨት ምን ጥቅም ለማግኘት ታስበው እንደሆነ ሊገባኝ አልቻለም ወደ ሰዓቱ መረጃዎች ሳልፍ ከፋኖ ጋር ድርድር ሊጀመር ነው የሚል መረጃ ከአማራ ክልል ባለሥልጣናት ተሰራጭተዋል በመንግሥት መገናኛ ብዙሃንም በተደጋጋሚ እየተዘገበ ይገኛል በዛሬ ዕለት ማለት ነው በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲል የክልሉ መንግስት አስታወቀ፣ ነው የሚለው ዜናው። በመጀመሪያ ዜናዋን እንዳለች ላቅርባት፣ እነ ኢቲቪ እነ አሚኮ እነ ፋና ያስተላለፉትን ዜና ማለት ነው። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለው ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመጓጨት አመራሩን ከላይ እስከታች የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል። በአሁኑ ሰዓትም ከፋኖች ጋር ድርድር ለማድረግ መዘጋጀታቸውን አስታውቀዋል። ነው የሚለው ዜናው ተመ ፋኖ ያነሳው የትጥቅ ትግል በመላ አገሪቱ የተንሰራፋ መሆኑ ይታወቃል። አገዛዙ የዚህ አይነት መረጃ ሲያሰራጭ ይሄ መጀመሪያው አይደለም። ከሁሉም በቅድሚያ ይህንን ዜና መደጋገሙን ተከትሎ ዛሬ የተለያዩ የፋኖ አመራሮችን ለማግኘት ሞክሬአለሁ። በሁሉም ቦታ ያሉትን በሁሉም በአራቱም ቦታ ያሉትን ፈጽሞ ስህተት እንደሆነ ነው ሁሉም የነገሩኝ። ምንም ነገር የለም። ምንም ነገር በሌለበት ሁኔታ ላይ ለምን ይሄን አሉ አይባልም። ካስታወሳችሁ፣ የዛሬ ስምንት ወር ዘጠኝ ወር አካባቢም ጠቅላይ ሚኒስትር አብይ አህመድ ተመሳሳይ ነገር ተናግሮ ነበር። ከተወሰኑት የፋኖ አመራሮች ጋር ድርድር ጀምረናል ብለዋል። የሆነ ደረጃ ተሳካላቸው። ፋኖችን እርስ በርስ እንዳይተማመኑ በማድረግ በኩል እነገሌ ናቸው እነገሌ ናቸው የሚል ነገር ወጣ። ነገር ግን ውሸት ነበር ያ። አሁንም የክልሉ መንግስት እያሰራጨ ያለው መረጃ እስካሁን ድረስ እኔ ባደረግኩት ማጣራት ከአራቱም ቀጠናዎች ካሉት ጋር ፈጽሞ ነጭ ውሸት መሆኑን ነው ሁለት ከፋኖ ጋር ድርድር የሚያቀርበው የክልሉ መንግስት ነው ወይ፣ አረጋ ከበደ ነው ወይ? እንኳን አረጋ ከበደ፣ አብይ አህመድ፣ ብርሃኑ ጁላ እንኳ ቢያቀርቡ በአሁኑ ሰዓት ላይ በጥንቃቄ የሚታይ ነገር ነው እየተባለ ያለ ነው። ፋኖ የደረሰበት ደረጃ ሁላችሁም ታውቃላችሁ። እዚህ ደረጃ ላይ የደረሰው ፋኖ ለአረጋ ከበደ በኩል ጥሪ ተደረገለት ማለት ራሱ ተራፌዝ ነው የሚደረገው፣ ተራፌዝ ነው። ድርድርን አንጠላም። ሰላምን የመሰለ ነገር የለም። ሁላችንም ሀገራችን ሰላም እንድትሆን እንፈልጋለን። ሰላም ግን በውሸትና በማጭበርበር አይደለም፣ በእውነተኛ ጥሪና ለእውነት በመስራት ነው፣ ለሰላም በመስራት የሚገኝ ነው። ባረጋ ከበደ በኩል ጥሪ አቀረብኩ ማለት አሁንም ፌዝ ነው። ጦርነቱን ቀጥል እንደ ማለት ይቆጠራል። ይሄ የሰላም ጥሪ አይባልም። ምክንያቱም ፋኖች የደረሱበትን ደረጃ ብልጽግና እራሱ ያውቀዋል። ፋኖች ድርድርና ጥሪ እንኳ ቢደረግ በምን ደረጃ ቢደረግ ይደራደሩ ይችላሉ የሚለው ነገር ለማናቸውም ግልጽ ነው። በኢንተርናሽናል ኮሚቴው ደረጃ ድረስ የታወቀ ነገር ነው። ይህ በሆነበት ሁኔታ በእነ ኤርጋ ሲሳይ በእናደርጋ አከበደ ጥሪ ያቀረብነው ብሎ ሚዲያዎቹን የራሱን ማጨናነቅ ተራፌዝ ነው። አሁንም አገዛዙ ለሰላም ቁርጠኝ አለመሆኑን የሚያሳይ ነው እንጂ ሰላማዊ መሆኑን የሚያመላክት አይደለም። አይደለም በዚህም የተነሳ ክፍፍል ለመፍጠር ታስበው ከሆነ አልሰራም፣ አይሰራም። ምክንያቱም እኛ አስቀድመን ከሁሉም ጋር ተነጋግረናል በማናቸውም ቀጠና ያሉት ይሄ ነገር ውሸት ነው ብለዋል። ስለዚህ አሁንም የሰላም እንቅፋት የሆነው በሰላም ላይ እያፌዛ ያለው ብልጽግና መሆኑ ይታወቅ ይገባል። ለፋኖ የተደረገ ደርዙን የጠበቀ አቅማቸውን ያገናዘበ ችግሩን ግምት ውስጥ ያስገባ የሰላም ጥሪ አልተደረገም ውሸት ነው እየተደረገ ያለው ለማለት ነው። ተመልካቾቻችን፣ አድማጮቻችን ወደ ሌሎች መረጃዎች ስናልፍ የራያ ግንባርን ጨምሮ በምስራቅ አማራ ቀጠና ከትናንት ማለዳ ጀምሮ በተደረገ ተጋድሎ ከመቶ በላይ የአገዛዝ ወታደሮች ሙትና ቁስለኛ መሆናቸውን የምንድቅ እዝ በሰጠው መግለጫ አስታውቋል። ማራፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንድቅ እዝ ከትናንት ድጋት ጀምሮ በስድስት አውደ ግንባሮች ከባድ ትንቅንቅ ሲያደርጉ ነው ማደሩን ነው ያስታወቀው። እዙ በተለይ በራያ ቆቦ ወረዳ በቆቦ ከተማ ዙሪያና በገጠር ቀበሌዎች ባደረገ ውጊያ ትልቅ ድሎችን ማስመዝገቡን አስታውቋል። እስካሁን በራያ ግንባር ብቻ ከመቶ በላይ ሙትና ቁስለኛ ወታደሮች መመዝገባቸውን ያመለከተው እዙ በአካባቢው ያሉ ጤና ጣቢያዎችና ሆስፒታሎች በቁስለኛ ወታደሮች እንደተጨናነቁ ማረጋገጡን አስታውቋል። የመሳሪያ ምርኮችንና ሌሎች ዝርዝር ጉዳዮችን አስመልክቶ ጠቅለል ያለ መግለጫ እንደሚሰጥም ተጠቁመዋል። ጉዳዩን አስመልክቶ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። የኢንዱስትሪ መንደር የተባለችው የኮምቦልቻ የወንዝ ውሃ በፋብሪካ ኬሚካል ወደ መርዝነት ተቀይረዋል ተባለ። የኢንዱስትሪ መንደር ተብላ በምትሞካሸው ኮምቦልቻ ከተማ ውስጥ ካሉ ፋብሪካዎች የሚለቀቁ አደገኛ ኬሚካሎችን የያዙ ተረፈ ምርቶች የወንዙን ውሃ ደም የመሰለ ቀለም እንዲይዝ በማድረግ የአካባቢውን ሕይወት አደጋ ላይ መጠላቸው ተመልክተዋል። በወንዙ ዳር የሚኖሩ የኮምቦልቻና የቃዱ አርሶ አደሮች በኢንቨስትመንት ስም መሬታቸውን በዝቅተኛ ዋጋ ከተጠቀሙ በኋላ የተረፋቸውን የእርሻ መሬት እንዳያለሙ ወንዛቸው በኬሚካል መበከሉ የከፋ ችግር እንደፈጠረባቸው ተናግረዋል። ይህ ደም የመሰለ ካል ፍሳሽ ተረፈ ምርት የኮምቦልቻና የቃሉ አርሶአደሮችን የሰብል ምርትና የመሬታቸውን ለምነት በመግደል ላይ ነው። የአካባቢው ነዋሪዎችና አርሶአደሮች ይህ መርዝ በአካባቢ ስነ ምህዳር ላይ እያሳደረ ያለውን ከባድ ተጽዕኖ አስመልክተው በተደጋጋሚ አቤቱታ ቢያቀርቡም ሰሚ አላገኙም ብለዋል። አንድ ጉዳዩን በቅርበት እየተከታተሉ ያሉ የከተማው ነዋሪ አርሶ አደሮቹ እስካሁን ቅሬታቸውን የሚሰማና መፍትሄ የሚሰጥ አመራር በማጣታቸው ይበልጥ ማዘናቸውን የገለጹት ይህው ግለሰብ ይህ ችግር ከወዲሁ በተብሎ መፍትሄ ካልተሰጠው የአርሶ አደሩ ኑሮ ከመናድ ባሻገር የአካባቢውን ስነ ምህዳር በማዛባትና የከተማዋን ነዋሪዎች ጤና በማወክ የከፋ አደጋ እንደሚያስከትል አስጠንቅቀዋል። ትናንት በናይሮቢ ካሲራኒ ለቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ የአስክሬን ሽኝት መርሃ ግብር ተካሂዷል። በዚህ ወቅት በተነሳ ብጥብጥ የሰባት ሰዎች ሕይወት ማለፉን የአይንማኞች ተናግረዋል። እንደ አይንማኞቹ ገለጻ ሁለት ሰዎች ከጸጥታ ኃይሎች በተተኮሰ ጥይት የተገደሉ ሲሆን፣ አምስት ሰዎች ደግሞ ተኩሱን ተከትሎ በነበረ ግርግር ሕይወታቸው አልፏል። በስታዲየሙ የራይላ ኦዲንጋ አስከሬን ስንብት እየተካሄደ በነበረበት ወቅት የተወሰኑ ወጣቶች ከጸጥታ አካላት ጋር በፈጠሩት አለመግባባት ጥይት ከመተኮሱም በላይ አስለቃሽ ጭስ ተወርሮ ሕዝቡ ከስታዲየም እንዲወጣ ተደርጓል። የአገሪቱ መገናኛ ብዙሃን የሟቾችን ቁጥር ሁለት ብለው የዘገቡ ሲሆን ጉዳት ስለ ደረሰባቸው ሰዎች ግን እስካሁን ምንም የተባለ ነገር የለም። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።